ወደ ሀገሬ ልጆች ባላችሁበት ያለም ዳርቻ ሰላማችሁ ልጆች ደረሱ በለኝ። እንሻላ እንዴት ናችሁ ወንድሞች? ኢድ እንዴት ነበረ? እንዴት እያሳለፋችሁት ነው? ዛሬም ኢድ ነው፣ ነገም ኢድ ነው፣ እስከ ሶስተኛው ቀን ኢድ ነው ማለት ነው። ፋብትን ያለ ኢድ የሆነላቸው ኢንሻላ አብሽሩዴ ማለት ነው አህባቢ ዛሬ ደግሞ ኢስላማዊ ቤተሰብ በሚል መጥቻለሁ። ቪዲዮውን በላይክ በሸር ጀምሩት። እንሻላ ለምታበሩታችሁ በሙሉ ከልብ ነው መመሰግነው። ዛኩሙላሁ ኸይረን። ሴት እንደ ሰብዓዊ ፍጡር የሚል ታሪክ ይዤ መጥቻለሁ ማለት ነው። ሴት እንደ ሰብዓዊ ፍጡር ኢስላም በመጣበት ዘመን ከፊል የሰው ልጆች የሴት ልጅ ሰብዓዊ ፍጡርነት በእርግጠኝነት አይቀበሉም ነበር። ሌሎች ደግሞ ቢያንስ ይጠረጥሩታል። አንዳንዶቹ ሰብአዊ ፍጥረትነቷን ቢቀበሉም ወንዶችን ለማገልገል እንደተፈጠረች አድርገው ይቆጥሩታል። ኢስላም ምስጋና ይገባው እና ሴትን ከእንግድህ ከእንደ አይነቷ አስተሳሰብ ነጻ ወጣ። ሰብአዊ ፍጥረትነቷን አጸና። ኃላፊነቷን የመሸከም የተጠያቂነትና በስራዋም ጀነትን የመጎናጸፍ ብቃት እንዳላት አረጋገጠ። የተከበረች ሰብአዊ ፍጡር እንደሆነች አወጀ። ልክ ከወንዱ ጋር እኩል የሰብአዊ መብቶች ተጋሪ አደረጋት። ሁለቱም የአንድ ግንድ ቅርንጫፎች ናቸውና፣ ወንድማማቾች ናቸውና የአንድ አባትና የአንድ እናት ልጆች የሔዋንና የአደም ክፋዮች በአፈጣጠር እኩል ናቸው። በኃላፊነትና ተጠያቂነት እኩል ናቸው። በምንዳና ፍጻሜም እኩል ናቸው። ቁርኣን ይህን በማስመልከት ሲናገር እናንተ ሰዎች ወይ ያን ከአንዲት ነፍስ የፈጠራችሁን ከእርሷም ተጣማሪዋን የፈጠረውንና ከእነኝህ ከሁለቱ በርካታ ወንዶችና ሴቶችን ያበዛውን ጌታችሁን ፍሩ። ያን በርሱ ወይም ደግሞ የጋራ መብቶቻችሁን የምትጠየቁበትን አላህን ፍሩ። ዝምድናንም ከመቁረጥ ተጠንቀቁ አላህ እናንተን ዘወትር ተጠባባቂ ነውና፣ በሁለቱም የሰውን ልጆች በአጠቃላይ ሴቶችንም ወንዶችንም አምላካቸው የፈጠራቸው ከአንዲት ነፍስ ነው። ይህችም ነፍስ ሙሉእነትን ትጎናጸፍ ስንድ ተጣማሪዋን አደረገላት። ይህንንም በሌላ አንቀጽ እንዲህ ገልጾታል። እርሱ ያ ከአንድ ነፍስ የፈጠራችሁ ከእርሷም ተጣማሪዋን ይረካበት ዘንድ የፈጠረ አምላክ ነው። ሱረቱል አዕራፍ ቁጥር 7 እስከ 189። ከዚህች አንድ ቤተሰብ ውስጥ በርካታ ወንዶችና ሴቶችን አስገኘ። ሁሉም የአንድ አምላክ ፍጡሮች ናቸው። የአንድ አባትና የአንድ እናት ልጆች ናቸው። እናም በወንድማማችነት ተሳስረዋል። ይህም በመሆኑ አንቀጿ የሰው ልጅ ልጆች አምላካቸውን እንዲፈሩ የዝምድና ትስስራቸውንም እንዲጠብቁ አዘዘች። ያን በርሱ ወይም ደግሞ የጋራ መብቶቻችሁን የምትጠያየቁበትን አላህን ፍሩ፣ ዝምድናንም ከመቁረጥ ተጠንቀቁ። ሱረቱ እኒሳ ቁጥር አራት በሌሎች አንቀጽ መልእክት መሰረት ወንድ ሴት የሴት ወንድ ነው መሰረት ወንድ የሴት ወንድም ነው። ሴትም የወንድ ፍትናት የአላህ መልእክተኛ መልከተኛ ሰለላሁ ዐለይሂ ወሰለም ይህን አስመልክተው ሲናገሩ ሴቶች ወንድሞች የወንዶች እህቶች ናቸው። አህመድ፣ አቡ ዳውሩ ትርሚዚና ዳርሚ አይሻን ዋቢ በማድረግ ዘግበውታል። በመለኮታዊ ትእዛዝ በአምልኮቶችና በሃይማኖታዊ አጀንዳዎች ሴት ልጅ ከወንድ እኩል መሆኗን ቁርአን ሲያስተምር ሙስሊም ወንዶችና ሙስሊም ሴቶች፣ አማኝ ወንዶችና አማኝ ሴቶች፣ ታዛዥ ወንዶችና ታዛዥ ሴቶች፣ ታዛዥ ሴቶች፣ እውነተኛ ወንዶችና እውነተኛ ሴቶች፣ ታጋሽ ወንዶችና ታጋሽ ሴቶች አላህን ፈሪ ወንዶችና አላህን ፈሪ ሴቶች መጽዋች ሴቶች መጽዋች ወንዶችና መጽዋች ሴቶች ጿሚ ወንዶችና ጿሚ ሴቶች ብልቶቻቸውን ከዝሙት ጠባቂ ወንዶችና ና ሴቶች አላህን በብዛት የሚያወሱ ወንዶችና ሴቶች አላህ ምህረትንና ታላቅ ምንዳ ታላቅ ምንዳን አዘጋጅቶላቸዋል። ሱረቱል አህዛብ ቁጥር 33 እስከ 35 በሃይማኖታዊ ና ማህበራዊ ኃላፊነቶች ቁርአን ሁለቱንም ጾታዎች እኩል ያደርጋል። የወንድና የሴት አማኞች ከፊሉ የከፊሉ ረዳት ናቸው። በመልካም ያዛሉ፣ ከክፉ ይከለከላሉ፣ ሶላትንም ደንቡን አሟልተው ይሰግዳሉ፣ ዘካንም ይሰጣሉ፣ አላህንና መልእክተኛውንም ይታዘዛሉ። ለእርሱም አላህ ይዘንላቸዋል አላህ አሸናፊ ጥበበኛ ነውና። ሱረቱ አተውባ ቁጥር ዘጠኝ እስከ ሰባ በአዴም ታሪክ ውስጥ መለኮታዊ ትዕዛዝ የተላለፈላቸው ለእርሱም ለባለቤቱም ነው። አዴም ሆይ አንተ ከነ ሚስትህ ገነት ውስጥ ተቀመጥ ከእርሷም ከመልካም ፍሬዎችን በፈለጋችሁበት ስፍራና ጊዜ ያሻችሁንም ተመዝገቡ። ይህችን ዛፍ ግን አትቅረቡ፣ ከበዳዮች ትሆናላችሁና። ሱረቱ አልባቀራ ቁጥር ሁለት እስከ ሰላሳ አምስት። ይሁንና በዚህ ታሪክ ውስጥ በቁርአን ትረካ መሰረት ኃጢአት የማሰሩትን ተግባር የፈጸመው ሰይጣን እንጂ ሀዋ አይደለችም። ሰይጣንንም ከእርሷ ወይም ከገነት አስወገዳቸው ከነበሩበት በውስጧም የነበረው የገነት ጸሎትም አወጣቸው። ሱረቱል ባቀራ ቁጥር ሁለት እስከ ሰላሳ ስድስት ሀዋ ፍሬዋን ብቻዋን አልበላችም፣ ጀማሪም አልነበረችም። ስህተቱ የሁለቱም ነበረ። ጸጾቱና ንስሐቸውም እንዲሁ የሁለቱም ነበረ። እንዳውም ታችን ጌታችን ሆይ ራሳችንን በድለናል። ካልማርከንና ካላዘንክልን ከከሳሪዎች እንሆናለን በማለት ጌታቸውን ተማጸኑ። ሱረቱ ላል አዕራፍ ቁጥር 7 እስከ 23 እንዳውም በእያንዳንዱ የቁርአን አንቀጾች ኃጢአቱ በዋነኛነት የአደም መሆኑ ተገልጿል። ከዚህ ቀደም ከአደም ቃል ኪዳን ይዘናል፣ ግና እረሳው ቆጠኝነትንም አላገኘበትም። ሱረቱ ጦሀ ቁጥር ሀያ እስከ 115 ግን ሰይጣን ጎት ጎተጎተው አደም ሆይ ዝንተ ዓለም መኖርና የማይወገድ ስልጣን ማግኘት የምታስችልህን ዛፍ ላመልክትህን አለው። ሱረት ጦሀ ቁጥር ሀያ እስከ አንድ መቶ ሀያ አደም በዚህ አኳኋን የጌታውን ትዕዛዝ ጣሰ፣ ስህተት ላይ ወደቀ። ሱረት ጦሀ ቁጥር ሀያ እስከ አንድ መቶ ሀያ አንድ ንስሐውም እንዲሁ የእርሱ ብቻ እንደሆነ ተደርጎ ቀርቧል። ከዚያም ጌታው መረጠው ንስሐውንም ተቀበለው፣ መቀ መቀናትንም ለገሰው። ሱረቱ ጦሀ ቁጥር ሀያ እስከ አንድ መቶ ሀያ ሁለት ከእነዚህ አንቀጽ የምንረዳው የኃጢአቷ አነሳሽ እርሱ እንደነበረ ና ሀዋ ተከታይ ብቻ እንደነበረች ነው። ምንም ይሁን ምን የሀዋ ኃጢአት በእርሷ ብቻ ተወስኖ የሚቀር እንጂ ወደ እንስት ልጆቿ የሚተላለፍ አይደለም። የአንዷን ነፍስ ኃጢአት ሌላዋ አትሸከምም። ና ይህች ያለፈች ህዝብ ህዝብናት ለእርሷ የስራዋ የስራዋ አላት የእናንተም የስራችሁ አላችሁ! እነርሱ ይሰሩት በነበረው እናንተ አትጠየቁም ሱረቱል በቀራ ቁጥር 2 እስከ 134 ሁለቱም ፆታዎች በምንዳና ጀነትን በመጎናጸፍ እኩል መሆናቸውን ቁርአን ሲያብራራ ጌታቸውም ልመናቸውን ተቀበለ እኔ ከእናንተ ውስጥ ሴትም ሆነ ወንድ ማንኛችሁንም ወይም ደሞ መልካም ስራ ከንቱ አላደርግም ከፊላችሁም የከፊሉ አካል ነው፣ አለ ሱረቱ ላል ኢምራን ከቁጥር 3 እስከ 195 መልካም ስራ እንደማይጠፋ በግልጽ አስቀምጧል። የወንድም የሴትን መልካም ስራ ሁለቱም ጾታዎች አንድ ናቸው። ከአንድ አይነት አፈር ከተመሳሳይ ቁስ ተፈጠሩ። አላህ እንዲህ ብሏል። ከሴትም ይሁን ከወንድ አማኝ ሁነው መልካም የሰሩትን ጥሩ ሕይወትን እናኖራቸዋለን። ምንዳቸውንም ከሰሯቸው መልካም ስራዎች ይብለጥ መልካም በሆነው ወይም ደሞ መኖሪያ እንመነዳቸዋለን። ሱረቱን አናህል ቁጥር 16 እስከ አንድ ነው እስከ 97። ከሴትም ከወንድም አማኝ ሁነው መልካም ስራዎችን የሚሰሩ በእርግጥም ገነትን ይገባሉ ቅጣት ያህልም በደል አይደርስባቸው፣ ቅንጣት ያህልም በደል አይደርስባቸውም። ሱረቱ ኒሳ ከቁጥር አራት እስከ አንድ መቶ ሀያ አራት የሴትን ልጅ የገንዘብ መብቶች በተመለከተ ኢስላም የበርካታ አረብና አረብ ያልሆኑ ህዝቡ ሴትን ልጅ ከበላሀት ከባለ ሀብትነትና ከውርስ የመከልከል ወይም በሀብታቸው ያሻቸውን እንዳደርጉ የማፈን ወይም ሀብታቸውን በባሎቻቸው የመነጠቅ ልምድ ተቃራኒ ነው። ሀብት የማያዝ ሀብቶቻቸውን በህጋዊ መንገድ ለሚፈልጉ ነገር የማዋል መብትን አጸደቀላቸው የማዋል መብትን አጸደቀላቸው። ኑዛዜንና ውርስን ይነገግ ይደነገግላቸዋል። የመሸጥና የመግዛት፣ የማከራየት፣ የመስጠትና የመዋስ፣ ወፍቅና መጽዋት የመለገስና ሌሎችም ውሎች የመፈጸም መብትን አጎናጸፋቸው። ለገንዘባቸው እና ለጥቅማቸው በህጋዊ መንገድ የመከራከር መብት ከዚሁ ይመነጫል። ሴት ልጅ እንደ ወንድ ሁሉ እውቀትን የመፈለግ መብት አላት። ከመብትም አልፎ ግዴታ ተደርጎባታል። ሐዲስ የሚከተለውን ተላልፏል። በሁሉም ላይ ጾታ አልተለየውም። ይህ በዑለሞች አጠቃላይ ስምምነት የጸደቀ ነው። ሴት ልጅ ወደ መስጂድ ሄዳ የጀማ ሶላት መስገድን መብትም አላት። እንደ ወንድ ሁሉ እርሷም ኢባዳዎችን የሚፈጽም ግዴታ አለባት። ሶላት፣ ዘካ፣ ሀጅ፣ ጾምና ሌሎች ሌሎችንም የኢስላም መሰረታዊ ተግባራት የማከናወን ግዴታ አለባት። እንደ ወንዱ ሁሉ ምንዳ ታገኛባቸዋለች። ልክ እንደ ወንዱ ማህበራዊ ኃላፊነትም አለባት። የወንድና የሴት አማኞች ከፊሉ የከፊሉ ረዳት ናቸው፣ በመልካም ያዛሉ፣ ከክፉ ይከለከላሉ። ሱረቱ ተውባ ቁጥር 9 እስከ 71 ጥበቃና ከለላ ለመጠይቅ ለጠየቃት ለጠየቃት የመስጠት መብትም አላት። ክልከላዋም ይከበርላታል። የአቡ ጣሊብ ልጅ እሙ ሃኒዕ መካ በድር በተከፈተችበት እለት ከአጋሪዎች ለአንዱ ከለላ ሰጥታለች። በእርግጥ ወንድሟ ሊገድለው ፈለገ። ለነቢዩ ሰለላሁ ዐለይሂ ወሰለም ከሰሰችው። የአላህ መልእክተኛ ሆይ እኔ ጥበቃና ከለላ የሰጠሁትን ሰው የእናቴ ልጅ ሊገድለው ያንደራደራ ላለቻቸው። የአላህ መልእክተኛም አንቺ ከለላ የሆንችለትን ከለላ ሰጥተነዋል አሏት። ቡሃሪና ሙስሊም። የኔ ውዶች ይበቃልኛል መሰለኝ የዛሬ ቪዲዮ ማለት ና። ጀዛኩሙላሁ ኸይረን። ነገ በሌላ ቪዲዮ እንገናኛለን። በያላችሁበት ያለም ዳርቻ ሰላማችሁ ብዙ ትተወፊ በልኝ